አፍሪካ የሚፈጸሙ ኢ-ህገ መንግሥታዊ የመንግሥት ቅየራዎች በየትኛውም መንገድ ሊወገዙ የሚገቡ ናቸው ሲሉ የኢፌዴሪ ፕሬዚዳንት ታያዝ ቅስላሴ ተናገሩ። የደብረ ብርሃን ልዩ የኢኮኖሚ ዞን ተኪና የውጭ ምንዛሪ የሚያስገኙ ምርቶችን በስፋት በማምረት የአገሪቱን እድገት ለማፋጠን የድርሻውን እየተወጣ መሆኑ ተገለጸ። በዘንድሮ የዓለም ኢንተርፕሪነርሺፕ ሳምንት ኢትዮጵያ የኢንተርፕሪነርሺፕ ስነ ምህዳር ለመገንባት ባከናወነቻቸው ተግባራት ከዓለም ሀገራት ቀዳሚ በመሆን አጠናቃለች ተባለ። ሰላም ጤና ይስጥልን። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እንደምንውላችኋል። ከዚህ ሰዓት ጀምሮ ከአገር ውስጥ የተሰሙ አበይት ያልናቸውን ጉዳዮች እናጋራችኋለን። አብሬያችሁ ዜናዎቹን በማጋራት ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አልፈናል። በአፍሪካ የሚፈጸሙ ኢ-ህገ መንግሥታዊ የመንግስት ቅየራዎች በየትኛውም መንገድ ሊወገዙ እንደሚገባ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአፍሪካ ህብረት እየተካሄደ ይገኛል። ሲምፖዚየሙ እየተካሄደ ያለው ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል መሪ ሀሳብ ሲሆን በሲምፖዚየሙ ላይ የአባል ሀገራቱ የህገ መንግስታዊ ፍርድ ቤቶች ፕሬዝዳንቶች፣ በዓለም አቀፍ ተቋማት የሚሰሩ የዘርፉ ምሁራን እንዲሁም ሌሎች ጥሪ የተደረገላቸው እንግዶች እየተሳተፉ ይገኛል ተብሏል። በሲምፖዚየሙ ላይ የመክፈቻ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ የኢትዮጵያ ህገ መንግስታዊ ስርዓት እንዲሰፍን በተለያዩ ዘመናት መስራቷን የገለጹት ሲሆን ህገ መንግስታዊነት እንዲረጋገጥም ተቋማትን የማጠናከር ስራ እየሰራች ነውም ብለዋል። በአፍሪካ ህገመንግስታዊነት እንዲረጋገጥና የተሻለ የመንግስት ስርዓት እንዲገነባ አፍሪካውያን ቁርጠኛ ሊሆኑ ይገባል ያሉት ፕሬዚዳንት ታዬ በአህጉሪቱ የሚፈጸሙ ኢ-ህገ መንግስታዊ የመንግስት ቅየራዎች በየትኛውን መንገድ ሊወገዙ ይገባልም ብለዋል። በአፍሪካ ጠንካራ የመንግስት ስርዓት ለማስፈን የጋራ ስራ ያስፈልጋል ሲሉ የተናገሩት ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው። በዚህ ሲምፖዚየም ኢትዮጵያ ተሞክሮዋን እንደምታካፍል እና በዘርፉ የተደረጉ በርካታ የምርምር ስራ ውጤቶች ቀርበው ውይይት እንደሚደረግባቸውም ተሰምቷል። የደብረ ብርሃን ልዩ የኢኮኖሚ ዞን ተኪና የውጭ ምንዛሪ የሚያስገኙ ምርቶችን በስፋት በማምረት የሀገሪቱን እድገት ለማፋጠን የድርሻውን እየተወጣ መሆኑን አስታወቀ። የልዩ ኢኮኖሚ ዞን ስራ አስኪያጅ የሽጥላ ሙሉ ጌታ ለኢዚያ እንደገለጹት በኢኮኖሚ ዞኑ ካሉ ስምንት ሼዶች መካከል በስድስቱ ኢንዱስትሪዎች ገብተው በማምረት ላይ ይገኛሉ። ቀሪዎቹ በቅርቡ ለባለ ሀብቶች ለማሸጋገር እየተሰራ መሆኑንም አስታውቋል። በበጀት ዓመቱ የመጀመሪያዎቹ አራት ወራት የተመረተ ከሰባት ነጥብ ሁለት ሚሊዮን በላይ የአሜሪካን ዶላር ግምት ያለው የቢራ ብቅል ለፋብሪካዎች መቅረቡን አስታውቀዋል። በኢኮኖሚ ዞኑ በሚገኘው ብርቱ ማልት የብቅል ፋብሪካ ተመርቶ ለቢራ ፋብሪካዎች በማቅረብ ከውጭ የሚገባ ምርትን በመተካት የውጭ ምንዛሪ ማዳን መቻሉንም ተናግረዋል። እንዲሁም በልዩ ኢኮኖሚ ዞኑ ተመርተው ወደ ውጭ ከተላኩ የጨርቃጨርቅና አልባሳት 67523 የአሜሪካን ዶላር የውጭ ምንዛሪ መገኘቱንም ገልጿል። በተጨማሪም ተኪ ምርት በማምረትና የአርሶ አደሩን ምርት በግብአትነት በመጠቀም የገበያ ትስስር በመፍጠር አስተዋጽኦ ማበርከታቸውንም አንስተዋል። ከሀገር ውስጥ አምራች ኢንዱስትሪዎችና ከአርሶ አደሮች ጋርም የገበያ ትስስር መፈጠሩን ጠቅሷል። የደብረ ብርሃን ልዩ የኢኮኖሚ ዞን ተኪና የውጭ ምንዛሪ የሚያስገኙ ምርቶችን በስፋት በማምረት የድርሻውን እየተወጣ እንደሚገኝም ተናግረዋል። በኢኮኖሚ ዞኑ ከሚሰሩ ኢንዱስትሪዎች መካከል በሻንግቼንግ የጨርቃጨርቅ ፋብሪካ የሰው ሀብት ተቆጣጣሪና የኢንፎርሜሽን ቴክኖሎጂ ባለሙያ ወጣት ወብሸ ሳፋቶ እንዳለው ፋብሪካው ምርቱን በጥራትና በብዛት በማምረት ወደ ውጪ እየላከ ይገኛል። ሃይማኖት ብርሃኑ በበኩላቸው ከሁለት ዓመት በላይ በፋብሪካው ተቀጥሮ በመስራት የተሻለ የስራ ዕድልና ክህሎት ማግኘታቸውን ተናግረዋል። በደብረ ብርሃን ልዩ ኢኮኖሚ ዞን በአሁኑ ወቅት ከሶስት ሺህ በላይ ለሚሆኑ ሰዎች የስራ ዕድል እንደተፈጠረ ይዚያ በዘገባው አመላክቷል። በዘንድሮ የዓለም ኢንተርፕሬነርሺፕ ሳምንት ኢትዮጵያ የኢንተርፕሬነርሺፕ ስነ ምህዳር ለመገንባት ባከናወነቻቸው ተግባራት ከዓለም ሀገራት ቀዳሚ በመሆን ማጠናቀቋ ተሰማ። በጋራ እንገንባ በሚል መሪ ቃል ሁለት መቶ በሚሆኑ የዓለም ሀገራት በተለያዩ ሁነቶች ሲከብር የነበረው የዓለም ኢንተርፕርነርሺፕ ሳምንት ተጠናቋል። በማጠናቀቂያ መርሃ ግብሩ የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚልን ጨምሮ ሚኒስትር ዴታዎች፣ ከፍተኛ የስራ ኃላፊዎች፣ አምባሳደሮች፣ የልማት አጋሮች፣ ኢንተርፕርኖሮችና የዘርፉ ተዋንያን ተገኝተዋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የዓለም ኢንተርፕሬነርሺፕ ሳምንት በኢትዮጵያ መጠናቀቅን አስመልክተው ባስተላለፉት መልእክት ኢትዮጵያ በሳምንቱ የኢንተርፕሬነርሺፕ ስነበዳር ለመገንባት ባከናወነቻቸው የተለያዩ ስራዎች ከሁለት መቶ የዓለም ሀገራት ቀዳሚ በመሆን ማጠናቀቅ ችላለች ብለዋል። በሳምንቱ ከስድስት ሺህ በላይ በሚሆኑ የኢትዮጵያ ከተሞች ከአስራ ሁለት ሺህ አራት መቶ በላይ የተለያዩ የኢንተርፕሪነርሺፕ ስነ ምህዳር መገንባትና ማስረጽ የሚያስችሉ ስራዎች መሰራታቸውን ጠቁመዋል። በተለይም የተለያዩ ስልጠናዎች፣ የዘርፉ ችግሮችን መፍታት የሚያስችሉ እና የፖሊሲ ግብአት የሚሆኑ ጥናትና ምርምሮች፣ የልምድ ልውውጦች፣ በዘርፉ ሻምፒዮን የሆኑ አካላት በማወዳደር እውቅና በመስጠት ይበልጥ እንዲተጉ የሚያደርጉ ስራዎች፣ የስታርታፕ ውድድሮችና የመሳሰሉ ለዘርፉ ስነ ምህዳር ግንባታ ቁልፍ ሚና ያላቸው ተግባራት በመላው ኢትዮጵያ መከናወናቸውንም ገልጿል። ከዓለም በቀዳሚነት ማጠናቀቃችን የዓለም ሀገራትን ትኩረት በመሳብ አዳዲስ ኢንቨስትመንቶችንና ትላልቅ የኢንተርፕሪነርሺፕ መድረኮች ወደ ሀገራችን እንዲመጡ በማድረግ በዘርፉ ሀገራችን የስዕበት ማዕከል ለማድረግ በር የሚከፍት መሆኑንም አብራርተዋል። ዘንድሮ የተገኘው ውጤት ከፈቀድን ከወስንንና ከተደመርን በአንድ ነገር ብቻ ሳይሆን በብዙ ነገሮች ሀገራችንን ቀዳሚ ማድረግ እንደምንችል በግልጽ ማሳየት የቻለ ነው ብሏል። ኢንተርፕሪነርሺፕ መደመር ነው ያሉት ሚኒስትሯ፣ ለኢንተርፕሪነርሺፕ ስነምህዳር ግንባታ ሁሉም ባለድርሻ አካላት ከወትሮ የላቀ ቁርጠኝነት እንዲያሳዩም ጥሪ አቅርበዋል። በማጠቃለያ መርሃ ግብሩ በዘርፉ አበረታች እንቅስቃሴ እያደረጉ የሚገኙ አካላትና ተቋማት እውቅና ተሰጥቷቸዋል። አንድ የቻይና ኩባንያ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 500 ሚሊዮን ዶላር ለመስጠት ቃል መግባቱ ተገለጸ። ለሜጋ ፕሮጀክቱ ግንባታ የግማሽ ቢሊዮን ዶላር የፋይናንስ አቅርቦት መገኘቱን ያረጋገጡት የኢትዮጵያ አየር መንገድ ግሩፕ ዋና ሥራ አስፈጻሚ መስፍን ጣሰው የባንኩን ስም በይፋ ከመግለጽ ተቆጥቧል ሲል ስፑትኒክ ዘግቧል። ዋና ስራ አስፈጻሚው በሞሮኮ ራባት እየተካሄደ ከሚገኘው የአፍሪካ ኢንቨስትመንት ፎረም ጎን ለጎን ከመገናኛ ብዙሃን ጋር በነበራቸው ቆይታ ይህ ቁርጠኝነት ከዓለም አቀፍ የፋይናንስ ተቋማት እየጨመረ የመጣውን ፍላጎት ያሳያል ሲሉ ተናግሯል። በሁሉም የዓለም ክፍሎች ማለትም በመካከለኛው ምስራቅ፣ ቻይና፣ ህንድ፣ አውሮፓና ሰሜን አሜሪካ ካሉ ከበርካታ የፋይናንስ ተቋማት ጋር እየተነጋገርን ነው። ከአበዳሪ ተቋማት እያገኘን ያለው ምላሽም አወንታዊ ነው ሲሉ አስረድተዋል። በቢሾፍቱ ከተማ አቅራቢያ የሚገነባው አዲሱ አውሮፕላን ማረፊያ የመሬት ግዥን መልሶ ማቋቋምንና የፋይናንስ ወጪዎችን ጨምሮ 12 ነጥብ 5 ቢሊዮን የአሜሪካን ዶላር እንደሚያወጣ ተገምቷል። ከአጠቃላይ ወጪ ወደ ስምንት ቢሊዮን ዶላር ያሉ ደግሞ በግሉ ዘርፍ የፋይናንስ አቅርቦት ይሸፈናል ተብሎ ይጠበቃል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆች አብራችሁን ስላላችሁ እናመሰግናለን። አሁን አንድ የመረጥነውን ጉዳይ በዝርዝር እንነግራችሁ ኮፕ 32ን እንድታስተናግድ የተመረጠችው ኢትዮጵያ ተመራጭነቷ የአየር ንብረት ለውጥን ለመቋቋም ለሰራችው ስራ እውቅና የሰጠ ስለመሆኑ ይገለጻል። ሀገሪቱ እንደ አውሮፓያን አቆጣጠር በ2027 በኢትዮጵያ 2020 የሚካሄደውን ይህ ጉባኤ ሁለንተናዊ ደረጃውን የጠበቀ ለማድረግ እንቅስቃሴ ጀምራለች። ኢትዮጵያ ለጉባኤው እንዴት ታጨች? ከጉባኤ ውስጥ ምን ታገኛለች? ለጉባኤው ስኬትስ ምን እየሰራች ነው ሲል አደም ያሲን በዝርዝር ያሰናደዋለ እሱን እናድምጠው ሰላሳ ሁለተኛውን የተባበሩት መንግስታት የዓለም የአየር ንብረት ለውጥ ጉባኤ እንድታዘጋጅ የተመረጠችው በግሩፕ ሀያ ጉባኤ ላይ ከምስራቅ አፍሪካ ከሚገኙ ሀገራት ግብዣ የቀረበላት ኢትዮጵያ ከቅናቶች በፊት በብራዚል በተደረገው የኮፕ 30 ጉባኤ የኮፕ 32ን ጉባኤ እንድታዘጋጅ መመረጡ የሚታወስ ሲሆን ይህንን ጉባኤ ለማዘጋጀት ከወዲሁ ዝግጅቷን ጀምራለች። በፈረንጆቹ አቆጣጠር 1992 በብራዚል የተጀመረው ሀያላን ሀገራት የካርበን ልቀታቸውን ከ1.5 ዲግሪ ሴንቲግሬድ በታች ለማድረግ ስምምነት ያደረጉበት 198 ሀገራት የሚሳተፉበት የተባበሩት መንግስታት የዓለም የአየር ንብረት ለውጥ ጉባኤ ኢትዮጵያ በማዘጋጀት ትልቅ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ጥቅም ለማግኘት ተዘጋጅታለች። በተለያዩ የሃይማኖትና የህዝብ በዓላት አማካኝነት የውጭ ሀገራት ቱሪስቶችን ስታስተናግድ የነበረችው በዚህም በዓላቶች የውጭ ምንዛሬ ስታገኝ የቆየችው ኢትዮጵያ ይህን የውጭ ምንዛሬ የምታገኝበት ትልቅ በር የከፍተላትን ጉባኤ በ2027 ለማዘጋጀት ቆርጣ ተነስታል ተገኝታለች። ጉባኤውን ለማዘጋጀት በነዳጅ ከበለጸገችውና በአፍሪካ ከሚገኙ ሀገራት ባላት ኢኮኖሚ አራተኛ ደረጃ ላይ ከተቀመጠችው ናይጄሪያ ጋር ውድድር ውስጥ ገብታ የነበረችው ኢትዮጵያ ይህን ጉባኤ እንድታዘጋጅ ፍቃድ ተሰጥቷታል። 32ተኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን ለማዘጋጀት ለዓለም አቀፉ ማህበረሰብ አቅሟን ያሳየችው ኢትዮጵያ የታሪክ ቅርሶቿን ለማሳየት ትልቅ እድል አግኝታበታለች። ከኢትዮጵያ ጋር የኮፕ 32ን ጉባኤ ለማዘጋጀት ስትፎካከር የነበረችው ናይጄሪያ የኮፕ 32ን ጉባኤ ለማዘጋጀት የሚያስፈልገው ነገር እንዳላት ብታሳውቅም ጉባኤውን ግን እንድታዘጋጅ አልተመረጠችም። የካርበን ልቀቷን

ወደ ዜሮ ለማውረድ የተለያዩ ስራዎችን እየሰራች እንደሆነ ስታስታውቅ የነበረችው ናይጄሪያ የኮፕ 32 ጉባኤ እንድታዘጋጅ ጥያቄ ብታቀርብም በአረንጓዴ አሻራ ትልቅ ስራ እየሰራች ላለችው ኢትዮጵያ ተሰጥቷል። በፈረንጆቹ አቆጣጠር 2022 የበለጸጉ ሀገራት ለአየር ንብረት ለውጥ ተጨማሪ ገንዘብ ካላቀረቡ የአየር ንብረት ለውጥን አናከብርም በማለት እንደተናገሩ በክላይሜት ሆም ኒውስ ዘገባ የተሰራላቸው የናይጄሪያው ፕሬዚዳንት ቦላ ቲኒቡ ሀገራቸው የኮፕ 32 ጉባኤ እንድታዘጋጅ ቢፈልጉም 42 ቢሊዮን ችግኝ በመትከል ለአየር ንብረት ለውጥ ትልቅ ስራ እየሰራች ለምትገኘው ኢትዮጵያ ጉባኤው ታዘጋጅ ፍቃድ ተሰጥቷታል። በዘንድሮ ዓመት የኮፕ 30ን ጉባኤ አዘጋጅታ የነበረችው በዝግጅቱም ከ80 በላይ ሀገራት የተውጣጡ መሪዎችን በጉባኤ ላይ እንዲገኙ ያደረገችው ከ50 በላይ እንግዶችን የተቀበለችው ብራዚል ባህሏን ለዓለም አቀፍ ማኅበረሰብ ለማስተዋወቅ በቱሪዝም መስህብ ትልቅ ገቢ ማግኘቷ ይታወሳል። እንደ ብራዚል ሁሉ በ2023 28ኛው የተባበሩት መንግስታት የዓለም የአየር ንብረት ለውጥ ጉባኤን ያዘጋጀችው ዩናይትድ አረብ ኤምሬት ከ190 ሀገራት የተውጣጡ መሪዎችን በመቀበል ከ70 ሺ የሚበልጡ ተሳታፊዎችን በማስተናገድ ትልቅ የተባለ ስኬትን አግኝታበታለች። የ2027 32ኛውን የተባበሩት መንግስታት የዓለም የአየር ንብረት ለውጥ ጉባኤ እንድታዘጋጅ የተመረጠችው ኢትዮጵያም ለ15 ቀናት እንደሚደረግ በተነገረለት ጉባኤ ላይ እንግዶቿን በመቀበል በርካታ ስራዎችን ለመስራት ኃላፊነቱ በተሰጣት ማግስት ስሯን አንድ ብላ ጀምራለች። ለጉባኤው ትልቅ ትኩረት የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2027 በኢትዮጵያ የሚደረገው 32 ኛው የተባበሩት መንግስታት የዓለም የአየር ንብረት ለውጥ ጉባኤ ለኢትዮጵያ ትልቅ እድል ይዞ እንደመጣ አስታውቋል። በሶስት ዓመት ውስጥ የሀገር ግንባታ መደረግ እንዳለበት የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለመሠረታዊ ነገር በቂናት የሚለውን ነገር ማሳየት እንደሚገባም ተናግረዋል። የመጀመሪያው የዚህ የሶስት ዓመት ተኩል ጉዟችን ዓላማ ሀገር ግንባታ ነው። በዚህ ሶስት ዓመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁናት የሚለውን ነገር አስተማማኝ በሆነ መንገድ ማስጨበጥ ያስፈልጋል። የኮፕ 32ን ለማዘጋጀት የመሰረተ ልማት ኮሚቴ እንደ ተቋቋመ ያስታውቁት ጠቅላይ ሚኒስትር ዶክተር አብይ አህመድ ኮሚቴው በርካታ ስራዎች መስራት እንዳለበትም ገልጸዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያን ለዓለም አቀፉ ማህበረሰብ ማስተዋወቅ እንደሚገባና ይህም ጉባኤ ኢትዮጵያን ለማስተዋወቅ ትልቅ መድረክ መሆኑ ተናግረዋል። ለአፍሪካ ብሎም ለዓለም አቀፍ ማህበረሰብ የሚጠቅም ስራዎችን እየሰራች ያለችው፣ ለሰባት ዓመት ያለማቋረጥ የተራቆቱ መሬቶችን ችግኝ በመትከል እየሸፈነች ያለችው ኢትዮጵያ ለተፎካካሪዎቿ ትልቅ ትምህርት የሚሰጥ ውሳኔ በብራዚል ምድር እንዲወሰን አድርጋለች። የኮፕ 32ን ለማዘጋጀት ከኢትዮጵያ ጋር ስትፎካከር የነበረችው በአየር ንብረት ለውጥ ምክንያት በ2025 መስከረም ወር በርካታ ህዝቦቿን በሞት ያጣችው ናይጄሪያ ጉባኤውን ለማዘጋጀት ከኢትዮጵያ ልምድ መውሰድ እንዳለባት ያወቀች መስሏል። በምስራቅ አፍሪካ ከሚገኙ ሀገራት ሁሌም ገዝፋ የምትታየው፣ ለቀጠናው ሰላም በርካታ ስራዎችን ስትሰራ የነበረችው፣ ለአየር ንብረት ለውጥ የበኩሏን አስተዋጽዖ ለማድረግ ከራሷ አልፋ በጎረቤት ሀገራት ችግኝ እንዲታከሉ ስታደርግ የነበረችው ኢትዮጵያ የኮፕ 32ን ጉባኤ ለማዘጋጀት የሁለት ዓመት ዕድሜ ብቻ ቀርቷታል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆች ለዕለቱ ያሰናዳንላችሁ መረጃዎቻችን እነዚህ ነበሩ። አብራችሁን ሆናችሁ ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሆንላችሁ።